ፊወሪ ሞተች። ድንገት በማታቀው ስልክ ለቤዛ ከትምህርት ቤት ስትመለስ ተደውሎ ስታነሳው ያሬ ዲሆናን በሚል ስልኩን ስታነሳው ነገር ግን የፊወሪ መርዶ ነበረ። በጣም ነው የሚያሳዝነው። እንደፈራችው አልቀረላትም። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ሁላችኋን እንዴት ሳዝራችኋን ሁላችሁንም እያላችሁበት ሰላማችሁ በዝቲ በልኝ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን እንዲቀላቀሉ በአክብሮት እጋብዛለሁ። ነባሮች ደግሞ እንደ ወትሮው ላይክ፣ ሼር እያደረጋችሁ እንዲታበረታቱኝ በአክብሮት እጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ ማለት ነው። እነሆ ዛሬ ይዤላችሁ የመጣሁት ክፍል 186ን አፍላ ፍቅር ነው ማለት ነው። እንግዲህ ዛሬ በጣም ያሳዝናን፣ እሱም ፊዮሬ መሞቷ ነው ማለት ነው። እንግዲህ ያሬድ ጠፍቶ ስለነበረ ድንገት ለቤዚቲ ሜሴጅ ይገባላታል። ቃጭን ነበረች። እሱም ያሬድ ሰላም ነው ደህና ነው ያሬድ ተገኝቷን ነበር የሚለው በጣም ደስ ብሏት ለጓደኛዋ ለቹቻ ታሳያትና በጣም ደስ ይለን፣ አሁን የሆነ ቦታ ሄደን መደወል አለብን ትላታለች። ቤዚቲ ደስታውን መቆጣጠር እያቃታት እሺ ብላት ሄድና ይደውላሉ። አሁን አገናኝ ስትላቃጭል አሁን አይሆንም፣ ሰላም መሆኑን ማወቅሽ ራሱ ተመስገን ነው። ስለዚህ ከትምህርት ቤት ስትወጪ አስፋልት ዳር ዳጭ ብዬ እጠብቅሻለሁ፣ እንገናኛለን ትላታለች። ቤዚቲም ብዙ ሳታቅማማ በሀሳቧ ተስማማና ወደ ትምህርቷ ትመለሳለች። ከክላስ ልክ ልትወጣ ስትል ቤዛ ጸጋ ቤዛን ታገኛትና ያሬድ እንዴት እንደሆነ ስጠይቃትም አይ እንደዛማ መነጋገር ማለቴ መናገር እንደሌለባቸው ስላስጠነቀቀች አቃጭል፣ ምንም አዲስ ነገር የለም። አንድ ፊት ሆኖ ለመከራን የተፈጠርኩት በህይወቶች ደስተኛ ሁኜ አተባልኩም እያለች ንጭንጯን ትቀጥላለች፣ ወይም ድራማዋን ታስቀጥላለች ማለት ነው። እሷም የኔ ቆንጆ አይዞሽ፣ ሁሉም ነገር ለበጎ ነው ትላትና እንደ ማጽናናት ትጥልባትና እሷ መረጃ እየሰበሰበች እንደሆነ በከፊሉም ቢሆን ቹቻ ስለነቃችባት በቃ እንሂድ ብላ ስትሄድ ቢዘጋ ግን በፍጥነት ትደውላለች። እንትና ለመኮንን መኮንን ስልኩን አንስቶ ችግር ተፈጥሯን ትለዋለች። እሱም የምን ችግር ይላታን ያሬድ ጠፍቷን ትለዋለች፣ ማለት ነው እሱም፣ ማለት እሱ ማለት ምን ማለት ነው ማለት ማን ፋይቲንጉን ካላሸነፈ ለመኮንን አሳልፎ ይሰጠኛን በሚል ፍራቻ ጠፍቷን ስትለውን በቃ ስልኩን ዝጌ ይላታል ማለት ነው። ጸጋ መለስ ስብላ ቤዚቲንም ራሱን አግቶስ ቢሆን ማለት ይህ ምናልባት አሳልፎ ለመስጠት ስትለው ቢሆን እኮ ለእኔ የማሳወቅ ግዴታ አለበት፣ ይሄን ውሳኔ ብቻውን መወሰን የለበትም ትላታለች። በዚህም ባደረ ያደረገችው ድራማ ቤዛ በእንትና መታመን ይችላለች ማለት ነው። ሲወጡም እንግዲህ ማለቴ ከክላስም ሲወጡ እንግዲህ አስፓልት ዳር ደቅ ብላ ከፉንቀ ዋጋ እየጠበቀቻት ነበር። ና ቤዚቲ የሰማችውን በጣም ማመን ስለተሳናት ደግሞም አውቃ ነው ያገተችው ስላለቻችቻ በጣም ደስ ብሏት ታቅፋት እና በጣም ነው ማመሰግነው ላደረግችልን ነገር ሁሉ ፈጣሪ ውለታሽን ይክፈለው፣ እያለች ስያገላበጠች ስስማት የውሾች ቃጭል ፍቅረኛ እንዲህ ከልጅ ልጅ አይለዩም ነው ነገሩ። እና እኔንም ሸራሽን ጣል አድርጊልኝ በሚል ዝገት ጀምሯታል ማለት ነው። እሷም እንግዲህ በሚለው ብላ ሰላምታ ተቃይረው ተዋውቀዋለች የእንትናን ፍቅረኛ ማለት ነው። እሷ ግን አትወደውም፣ እሱ ግን የእድሜን ግማሽ ቃጭልን በማፍቀር ነው የ የጨረስኩት ወይም ሐኪም ቤት ሄጄ የራሱ ስመረመር ደሜ ውስጥ ያለው የቃጭል ስም ነው። ስለዚህ ቃጭል የኔ ናት ይላል። እሷም የሷ አይደለሁም ትላለች። ይሄን ወደ ጎንነተው እና አሳይ ስትላት ፈጽሞ ማየት አችም ከላታ ለምን ስትላል ለደህንነት ሲባል ማየታችን እኔ ጭንቀትሽን ስለተረዳሁ ነው። ላረጋጋሽ የሞከርኩት ይህን ነገር ከኔ፣ ከአንቺ፣ ከቹቻና ከፉንቀ ውጪ ማንም ሰው ማወቅ የለበትም ትላታለች። እነሱም በቃ እሺ፣ ብዙም ልትጫናት አልፈለገችም። እሺ ብላ ተስማምተው ወደ ቤት ይመለሳሉ ማለት ነው። ከክላስ ስትወጣ ደግሞ ጸጋ መኮንን ን መገናኘት አለብን ብሎ ይደውልላታል እሱም ምንድን ነው ብላ ስታገኘውም ችግር ተፈጥሯን ይላታል እሱም ችግሩ ምንድን ነው ብላ ስትጠይቀው ደመረ ተሽሎት ነገ ለፖሊሶች ቃሉን ሊሰጥ ነው ትለዋለች ይላታ ማለት ነው እሷን በጣም ደንግጣ ምን ትላለች ማለት ነው ጸጋ በጣም ፈርታና ተንቀጥቅጣ ነበረ አይዙሽ፣ እንግዲህ ያው መታሰርሽ የማይቀር ነው። ነገር ግን ይሄ እንዳይሆን እኔም አንድ ጠላት አለኝ። ስለዚህ አሻራው የእሱ እንዲገኝ ቢላው ላይ አድርገሽ እሱን እስከ ዘላለሙ እንዲታሰር ማድረግ እችላለሁ። እኔም ጠበኛዬን ወይም ጥላቴን ተበቀልኩ፣ አንቺም ከእስር ነጻ መውጣትሽ ነው ይላታል። እሷም ብዙም እስር ቤት መታሰር አትፈልግም። ምክንያቱም እድሜዋን የልጅነት እድሜዋን በትና በመ ደፈሯ ወይም ደመረ ስለደፈራት ተሳቃና፣ አልቅሳ በፍርሃት ስትንቀጠቀጠች ነው ያደገችው። እናትና አባቷ ሞተውባት፣ ላስጠጋሽ፣ ላስተምርሽ በሚል ማታለያ በህፃነቷ ልጅነቷን ስለቀማት በጣም የስቆቆን ኑሮ ነው እንግዲህ ወደ አርፊ እኖራል ስትል ደግሞ የእስር ቤት ኑሮ መሆኑን ስታስበው ፈጽሞ ይሄ ማን አይሆንም። በቃ በሀሳብ ተሰማምቻለሁ። ስለዚህ ይሄ ነገር ያንች ነው የሚሆነው ሲላትም፣ እንዴት አርጌ ነው አሻራውን የእሱ እጅ ላይ ማድረግ የምችለው ስትል፣ ይሄማን ያንች ስራ ነው የእኔ ስራ ጥላቴን አሳልፈሽ እንድታሳስርልኝ ና አንቺን ነፃ እንድትወጪ ነው የምፈልገው ይላታን እሷን በሀሳቡ ተስማምታ በሀሳቡ ተስማምታ እሺ ትለዋለች ማለት ነው። በቃ እንደዛ ከሆነ ሂጂ ላታን ማለት ነው። ቤዛም እንደነገረቻት ያሬድ ጠፍቷን ብላ እንደተወነችላት ወዳው ትደውልና ያሬድ ጠፍቷን ትለዋለች ማለት ነው። ምን ብሎ በድንጋጤ በቃ ስልኩን ዝዮ ብሎ ስልኩን ካዘጋት በኋላ ለቀስቴ በፍጥነት ይደውልና ስምምነታችንን እያፈረስክ ነው ይለዋል ማለት ነው። ምን ማለት ነው እሱ ሲል ያሬድ አሁን ያለው የት ነው ሲለውም እነ ቹቻና እነ ቤዛ በእኔና በአንተ ፋይቲንግ ደስተኛ ስላልሆኑ ወይም አሸንፈው ትሰጠዋለህ ብለው ስለሰጉ እኔ ደብቄዋለሁ ወይም አግቸዋለሁ ካሸነፍከኝ ትወስዳለህ፣ ካሸነፍኩት እወስዳለሁ። እርግጠኛ ነህ ብሎ በተደጋጋሚ ለማረጋጋት ቢሞክርም እሱም እርግጠኛ እንደሆነና ያሬድ ከእሱ ጋር እንዳለ ምንም ፍራቻ እንዳይሰማውና እንደማያስብና ሰባብሬ እነሱን ነጻ ወጣቸዋለሁ ይለዋል ማለት ነው። እሱም ከተሸነፍኩ ችግር የለውም ነጻ ታወጣለ። ካሸነፍኩ ግን ያሬድ የለም ማለት ፉንቃ ህንገድዬ የሬሳ ሳጥን እንድታዘጋጅለዋል ማለት ነው። እንግዲህ ቀስቴን በጣም ይበሳጫን፣ በዚህ ንግግሩ በጣም የደውለው በጣም ይበሳጭና፣ ቴክስት ለእንትና እንዲጽፍለት ይነግረዋል ማለት ነው። ጽፎም ቹቻ ማነው ለቀስ ማነው ለመኮንን ለመኮንን ያሬድ እንደጠፋ የነገረው ይላታ ማለት ነው። እሷን በፍጥነትና በአስቸኳይ ለቤዛ ነግራ ሄዳ ሁሉንም ነገር ትነግሯታለች ማለት ነው። እሷም ማን ሊሆን ይችላል በህይወታችን እየተጫወተ ያለው ስትላት፣ እቾቿም የጠረጠረችው ያችኑ ቤዛ ያችኑ ጸጋን ነበርና ጸጋናት ትላታለች። ስለዚህ አሁን እንግዲህ ድራማችንን በደንብ መቀጠል አለብን ትላታለች ማለት። ድጋሚም ሄዳ ስጠይቃት ድራማዋን ትሰራለች ማለት ነው ቤዚቲ እንደዚህ እየሆነ ማለት ነው። ጸጋ እንግዲህ ማን ይህን ያልታሰራሉ አልታሰርም በማለት ኤላና አልሚም ስለተገናኙ፣ ምን ማድረግ እንዳለባቸው እየተነጋገሩ አልሚና ኤላ ግን የሚመስለኝ እኔ ዋናው ሚስጢር ቁልፍ ያለው ጸጋ ጋ ነው በእርግጠኝነት ብዬ የምነግርህ ጸጋ ናት የምትወጋው ወጋችሁ ማለት ደመረን ደግሞ የሆነ ነገር ከባድ ነገር ያደረጋት ነገር አለ ማለት ነው ትለዋለች። ላይ እና ኤላ ምንታ ሊያደርጋት ይችላል ሲላትም፣ እሱ እኮ ያንተ ማጣራት ስራ ነው ትምህርት ቤት እኮ የገባኸው ቁልቁልህን መደመርና መቀነስ ልትማር ሳይሆን ጸጋን ተመራምረህ እውነቱን ልታጣራ ነው። ስለዚህ የሄድክበትን ዓላማ እንዳትረሳ ስትለው እሱንስ እንደማላረግና ቀፎ ጭንቅላት እንደሌለኝ ጠንቅቀሽ ታውቂያለሽ ይላታን እሷን፣ በቃ ይሄ ከሆነ የአንተ ስራ ነው ይሄ ማድረግ ትለዋለች። እሱን በቃ የቻልኩትን ሁሉ አደርጋለሁ ይላታን። እኔ ግን ይሄ እንቆቅልሽ እንዴት እንደሚፈታ የበለጠ እየተወሳሰበ ቤን ነው የመጣው። የተኩላው የደመረ እና የቦች እህት እና የጸጋ ብቻ ብዙ እንቆቅልሻለሁ። እኔ እምልህ ትላለች፣ ግን ይሄ ነገር የምናልፈው ይመስልሃል ስትለው እሱም የነተኩላውን ሰንሰለት በጣጥሽ ሳልጠል እኔ ምንም አላርፍም፣ ይላታ፣ ነው ማለት ነው። በቃ ብቻ እግዚአብሔር እርዳን ትለዋለች። ነገ ነው ደመረ ቃሉን የሚሰጠው፣ ስለዚህ ጸጋ ከሆነች እሷ ናት ይላል። እንግዲህ ሚስጥሩን ከማለቱ በፊት ማወቅ አለብን ማለቴ፣ አሳልፎን ተመስጠታችን በፊት ለምን እንደዚህ እንደምታረግ ትልቁ ሚስጥር ልትነግረን ይገባል ትለዋለች፣ ማለት ነው ለማወጣጣት የሞክራን ኤላም ማለት ነው። ትምህርት ቤት የተቀመጠችበት ፈልጉ። እሷ በጭንቀትና በጥብብነት እየተጨናነቀች እያለ ጎኗ ቁጭ ላን ለምን መጣ ትለዋለች በቁጣ መንፈስ ማለት ነው። ጓደኛሞች መሆናችንን ረሳሽ መሰለኝ ይላታል። እሷም እንዳረሳችና ምን እንደፈለግ ትጠይቀዋለች ማለት ነው። ኧረ እኔ ምንም አልፈለግኩም፣ ሳይላም ልልሽ ነው እያለ እያወራት እያለ እሷ ግን ምንም ነገር አልተዋጠላትም ነበረና፣ እኔ የምልሽ ባለፈው ሆስፒታል ጓደኛዬን ልጠይቅ ሂጅ፣ ያ በጩቤ ተወጋ ያልኩሽ የሚገርምሽ ነገር እኮ ሴት ናት አሉ ይላት ነው ማለት ነው። ምን ብላ ትደነግጣለት። አይገርምሽም? ሴት ናት አሉ የወጋቸው። ነገ ለፖሊሶች ቃሉን ሊሰጥ ነው። ማን ነበር ስሙ ጠፋኝ፣ ማን ነበረ ብሎ ትንሽ ታገራገረ በኋላ ደመራ አሁን የዚህ ጊዜ ጸጋ ራሷን መቆጣጠር ያቀጣትና ከተቀመጠች በበንደትና በኃይል ተነስታ ከአጠገቤ እንዳደርስ ድጋሜ ከዛሬ ቀን ጀምሮ ዓይንህን ላይ አልፈልግም እባክህ ኤላት ወይ ትለውና ትለው ትሄዳለች ማለት ነው። እሱም እጇን ይዟት ጓደኛሞች መሆናችንን ፈጽሞ እንዳትረሽት ይላታል ማለት ነው። እዛም ጓደኝነቱን ካልፈለገች የሚያስገድዳት ሰው እንደለለ ትነግረዋለች ማለት ነው። ጸጋም ጭንቅጥብ ብሏታ ማለት ነው። በጣም እንደምታደርግ ተጠፍቷታ ማለት ነው። እጆና ሰብለ ደግሞ ተርቀዋል ማለት ነው። ሚስ ሰብለ እያለ እያዛበ ቄላ ሴር ተጆጋ ነበረች። ሚስ ሰብለ ሻይ ቡና እንደምጋብዝሽ ቃል ገብተሽ እንደነበረ ስለዚህ ነይ ንጋብዝሽ ይላታል። ሰብለ ግን ምንም ማውራት አልገፈለገችም ነበር፣ ጸጥ ነበር ያለችው። በምታወራበት ወይም እሷ መመለስ ያለባትን ጆ ነበረ እየመለሰ ያለው። አንተ በጓደኞች መካከል ምን ታሽለጠልጣለህ? ይለዋን ይህንንም ሊመታው ብልክ ሲል ጆ ሰብለ በመሀከል ቆማ አንተ ምዕራፍ፣ አንተ ምዕራፍ፣ በቃ ፍቅረኛዬ ነው እዩ፣ እሱ ሂድ ካለ መሄድ አለብህ። ንቀት መሆኑ ነው ወይ አልፈልግም ያንተን ጓደኝነት ትለዋለች ማለት ነው። እሱም እንደዚ ሳይሆን በለሰለሰና ና በአማረ ድምፅ ኤላ፣ ሂድ በይኝ፣ ሂድ ትለዋለች ይላታል ማለት ነው። እሷም ከእሱ ጋር መጣላትና መጨቃጨቅ ምርር ስላላት ተባክተ፣ ወይ ኤላ ሂድ ትለዋለች።

እናቴን አግኝቶ እቅዳችን እንግዲህ በዚህ እየሄደ ነው። አለም ከሰብ ሊጋ ታርቀሽ ምንም ነገር ቢፈጠር ከእንትና ጋር ወይም ከኤላ ጋ የሚያወሩበትን ሰዓት ማጣበብ አለብሽ። በነፃነት አገኛት ማለት ሁሉንም ነገር ስለሚነግራት ቅዳችን ይከሽብናል ይላታል ማለት ነው። እሷ ግን ልቤ እኮ ተሰብሯን ትለዋለች ማለት ነው። አይ ቢሆንም ተለቅዳችን ሲባል እሷና ኤላ ያላቸውን ግንኙነት በጣ ሶ ለመጣ ለአንቺ ከእሷ ጋር መሆንሽ ግድ ነው ይላታል ማለት ነው። እሷም እሺ ትለዋለች ማለት ነው። ጓደኛዬ ደም ፈሶ አይቀርም ናቲን እንዲደበድቡት፣ እንዲቀጠቅጡት ገንዘብ ከፍያቸዋለሁ ይለዋል ማለት ነው። የእኔ ጓደኛ ባትሆን ውነጆ አኮራኸኝ ይለዋል ማለት ነው። እኔ ሰውን ሳይሆንም ማም ነው ገንዘብ የነው ማምኑ ይለዋል ማለት ነው። እሺ ይሄናል ማለት ነው። ሳኒ ነው ደሞ ተደውልና ሰናይት ለስዶት፣ ሰናይት ትደውልና ለናቲ እንዴት እንደሆነ እህቱ ምን እንዳለችው ትጠይቀዋለች። እሱ ግን ነገሩን እንዳልመሰማ እንዳላ አድርጎ ሊልፋትም ቢሞክር እሷ ግን ፈጽሞ ልትፋተው አልቻለችም ነበርና ሰኒ ምንድነው ሲላትም እሷ ግን እውነቱ እንድትነግረኝ እህትህ ምን አለች ስትላ በከባዱ እንደተጣሉና ወላጅም እንደማኮ ነው ይነግራታል። ማለት ነው ይህ ሁሉ በእኔ ጥፋት ነው ናታዬ በጣም ይቅርታ ትለዋል።

እሱም ይሄ የአንቺ ጽፋት ሳይሆን ራሴ መቆጣጠር አቅቶኝ ያደረግኩት ጥፋት ነው። ስለዚህ ሽሜ እንዴት ነው? ቲቸር ሽሜ ጋር እየተገናኛችሁ ነው? ሲላትም በአንተ ምክንያት ጠዋትም ማታም እየተገናኘን ነው፣ ግን እኔ በጣም ነው እኮ የምወድህ ወንድሜ የለኝም። አንተ ወንድሜ ትለዋለች ማለት ነው። ወንድሜ አንተ ና ህምቴ ከሆነ የጫማውን ብር ተይልኝ ይላታል ማለት ነው። እሱም በፍጹም እንደማይሆን ትነግረዋለች። ስታገኝ ትከፍላለህ ትለዋለች። አየሽ የወንድምነት እንጂ ወንድምሽ ከልብሽ ብሆን ትተይልኝ ነበር ይላታል ማለት ነው። እና ምን ተሻለ ስትላትም እሲ ስትለውም በቃ ለእዚህ ነገር ምንም መጨነቅ የለብሽም እኔ ለሁሉም ነገር መፍትሄ አበጅለታለሁ ይላታል ማለት ነው። እሷም እሺ ትለውና ምን ነገሩ፣ እኔ የሚቻልኩትን ያክል ሁሉ አደርጋለሁ። አይዞሽና፣ ታዬ የኔ ምርጥ ወንድም፣ የኔ አዝግ በጣም እየደበረኝ ነው ትሏለች። እሱም በጣም እንደሚወዳትና በጣም እንደሚሳሳላት ራሷ እንዲጠብቅ ይነግራታል ማለት ነው። ሳኒ እንግዲህ በጣም በጩኸትና በነደት ሄዳጁን ያሰባችሁ ተሳካላቸኋ ያሸነፍክ መስሎ ህንት ከሆነ በጣም ተሳስተሃል፣ ዋጋህን ነው የምሰጥህ እያለች ስትዘቻበት፣ አንቺ እኮ አለ ናቴ ውሻ የሌለው ጥርስ ነሽ መጮህ እንጂ መናከስ አትችም ይላታል ማለት ነው። እሷን በጣም ተበሳጭታ ከዚህ በላይ ገና ብዙ አደርገዋለሁ ሲላትም ያኔ አሳይሃለሁ ስትለን እኔ በወሬ ሳይሆን በተግባር አሳይሻለሁ ይላታል። እሷን ተናዳ ከዛ ተፊቱ ትሄዳለች ማለት ነው። ነገር ግን ይሄ ለእሷ ቢመልስላትም ለእናለም መጠንቀቅ እንዳለበት ከሰ ከሰኒ ይነግራቸዋል። ተሰብለ ሰኒን መጠበቅ እንዳለባቸውም ሰናይትን ማለት ነው፣ መጠበቅ እንዳለባቸውም ይነግራታን። ስለዚህ ጓደኝነቱሽን መቀጠል አለብሽ ይላታል ማለት ነው። ይህን እየተባባሉ ሚኪ እና ቡሻ ወደ ትምህርት ቤት ተሰኖ ትምህርት ቤት ወደ ቤት እየሄዱ እያለ ማለት ነው። እናታን እንግዲህ ወላጅ እንፈልጋለን እልሃለን ስላሉት ጠብቋቸው ዝነ ጥፏ ብሎ ሲጠብቃቸው እኔ የምልህ ወዴት ነው ነገሩ ሲሉትም ባለፈው ምን ታዝጋላችሁ ባለፈው ወላጅ እንፈልጋለን አላላችሁ ልኝም ሲላቸው ግን ወላጅ ፍለጋ ሳይሆን ችግ ፍለጋ ነው የወጣህ የሚመስለው፣ ይሉታን ማለት ነው። በቃ ከየት ይሁን በቃ ሲሉም በቃ የሺ ጠላ ቤት እነ አንድ ሁለት ጠርሙስ አረቄ ከጋበስ ከአንድ አጎት ሆኖ የሚመጣለን ሰው አናጣ የሚሉታን። እሱ ግን ጠላ ቤት ወይም አረቄ ቤት ያለን ሰው ይዞ መሄድ ስለደበረው ለምን ሌላ ሰው አንፈልግም ሲላቸውም ጁስ ቤት ይሻላል ወይስ የትኛው ይሻላል እያሉ ያዝቡታም ማለት ነው። እሱም በቃ እቱ እንደዚህ ከሆነ ለማንኛውም ሄደን እስቲ እናገኛቸው ሲልም መጀመሪያ ጀለሶቻችን ላስታወቅ ሂሉታን ቃጭል እስከ ፉንቀዋ ነበረች። ጆ እንግዲህ ችኮች ማምሰማመት በጣም ስለሚችልበት ናቸሎ ብሎ ተተዋወቃ በኋላ እጇን የኔ ሞናን ይዛ የኔ ቆንጆ ብሎ ሊስማ ሲል እንግዲህ የቹቻ ፉንቃ ራሱ መቆጣጠር አቅቶት በቴስታ ጥርሱን ይለዋል ማለት ነው። ደም በደም ይሆና እናታንም፣ እሷም ይሄ ነገር እንዴት ይሆና ብላ ቃጭል በጣም ተናዳ ተታው ትሄዳለች። እነሱም ልደበድበው ሲታገልም ፈጽሞ አልፈቀዱለትም ነበረ፣ ይዘውት ነበረ ማለት ነው። እንግዲህ የቹቻ የቃጭል ፍቅረኛም ሄዷን ማለት ነው ጓደኛዋን ወይም አሻንድን ሲያገኘው ሁሉንም ነገር ይነግረዋን ማለት ነው። እንግዲህ በቃ ያስታርቅሃለሁ ብሎ ሊያስታርቀው ቢሞክርም ቃጭል ግን አልሰማሃም ብለዋለች ማለት ነው። በተለይ ደግሞ ሬዱና ሄሉ እንግዲህ የእነ እንትና ፍቅረኛ ናቸው ይነዳግም ማለት ነው። ማንኛውን ማፍቀርና እንዳፈቀረችው ልታጣራ ሄዳ ነበር ጄሪ ጄሪ እንግዲህ ለሁለቱን ማንደፍሮና ዳግምን ለማስታረቅ ስትል ጄሪና ሄሉን ተናግራ ነበረ። ሄሉ እንግዲህ ምንም አይነት ፍቅር ለማን ደፍሮ እንደሌላት ትነግራታለች። ዝም ብዬ አዋራዋለሁ እንጂ የፍቅር ስሜት የለኝም ትላታለች ማለት ነው። ሬዱ ደግሞ ለእንትና ፍቅር እንዳላትና በደንብ እንዳፈቀረችው ትነግራታለች ማለት ነው። እንግዲህ ዳግምን ሬዱ አፍቅረዋለች ማለት ነው። እሱ ግን የሚያፈቅረው ሄሉን ነው። ሄዳ ሁነቱን ነገር ወይም የነገሯትን ነገር ሁሉ ትነግራቸዋለች ማለት ነው። ማንደፍሮም በጣም ይናደዳል ማለት ነው። ዳግምም እንግዲህ እግዚአብሔር ወይም ፈጣሪ የጻፈልህ ረዱን ነው፣ ሄሉ ለእኔን ተዋት። ጀንጅኜ አሳምናታለሁ ወይም እንድታፈቅረኝ አደርጋለሁ እያለ ይጎርራ። እሱም ፈጽሞ አይሆንም ሄሉ የእኔ ሽውታ ናት እያለ፣ የራሳችሁ ጉዳይ እኔ እንዳትጣሉ ይሄን አድርጋለሁ ሌላው ደግሞ የእናንተ ስራ ይሆናል ብላ፣ ሜ ጄሪ ስራ በዝቶብኛም ጉዳይ አስፈጻሚ ነኝ ብላ የሄዳለች ማለት ነው ካጠገባቸው። እነሱም ትንሽ ከተጨቃጨቁ በኋላ ከትምህርት ቤት ተደውሎ ይወጣሉ ማለት ነው አሻንቲ እንግዲህ ለሄቨን ፍቅረኛ ለመሆን ተስማምቷል። እንግዲህ ጆን ለሄቨን ፍቅረኛ ሆኖ እንትና እንደሚያሳምን ዮናስ እንደሚያሳምን ተስፋ እናደርጋለን። እንደኛም ቀልቀል ቢያደርግም እንግዲህ ያሳምናን ብለን ተስፋ እናደርጋለን። ቀስቴም እንግዲህ ስልጠናውን ወይም ስፖርቱን ከተናጋ እየወሰዱ ነው ማለት ነው። ዝግጅቱን ጨርሰዋል። ነገር ግን መኮንን ያመነው አይመስልም። እንግዲህ ማለቴ ፋይቲንጉ ለነገ ተቀጥሯል ማለት ነው። በዛ ላይ የፊወሪ እንደዚህ ድንገተኛ አደጋ መድረስ በጣም ያስደነግጣል ማለት ነው። ሙሉ ተማሪው በሙሉ በጣም ነው ያዘነው በፊወሪ የህይወት መጥፋት ምክንያት ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ላችሁ የመጣሁት አፍላ ፍቅርን ክፍል 186 ነው ማለት ነው። ስትከታተሉ የነበረው ወዳችሁና ፈቅዳችሁ ስለተከታተላችሁ ከልብ አመሰግናለሁ ማለት ነው። እንድታበረታቱ በክሎ ትጠይቃሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይጀምሩ ማለት ነው። ነባሮች ደግሞ ላይክ፣ ሼር አድርጉ ማለት ነው። በሀሳብ አስተያየት ካላችሁ በኮሜንት ሳጥን ማስቀመጣችሁን እንዳትረሱ ማለት ነው። በድራማው ላይ ይሄ ቢሆን የምትሉት ነገር ካለ ማለት ነው። ፊዮሪ በእውነት መሞት የሌለባት ልጅ ነበረች፣ ግን ምን ታደርጉታላችሁ። ድራማው ራሱ ከዚህ እንዴት እንደሚቀጥል አለሁ አለም ዛሬ ነበረኝ ይህን ይመስል ነበረ። አሰላሙ አሌይኩም ወረመቱላ ወበረካቱ